ሰባቱ የዓለማችን አስደናቂ ቅርሶች። እነዚህ አስደናቂ የሆኑት ቅርሶች በዘመናዊ ዓለም ውስጥ ድንቅ በሆነ የኪነ ሕንፃ ጥበባቸው አሁንም ድረስ ወደር ያልተገኘላቸውና ጥንታዊ የሆነ ይዘታቸውን ይዘው መዝለቅ የቻሉ ዘ ሰቨን ወንደርስ ኦፍ ዘ ወርልድ በመባል ይታወቃሉ። እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት በተጀመረው የዓለም ጥንታዊና አስደናቂ ቅርሶችን የመምረጥ ዘመቻ ከ100 ሚሊዮን በላይ ድምጾች ከተሰጡ በኋላ አሸናፊዎቹ በ2007 ዓ.ም ለሕዝብ ይፋ ተደርገዋል። አንደኛ፣ ቺቼን ኢትዛ ሜክሲኮ። ይህ ስፍራ በስፋት ከሚጎበኙ አርኪኦሎጂካል ስፍራዎች ታዋቂ ከሆኑ የዓለማችን አስደናቂ ቅርሶች አንዱ ነው። ይህ ጥንታዊ ከተማ ከስምንተኛው እስከ አስረኛው ክፍለ ዘመን መካከል በሜክሲኮ ዩካታን በውሃ በተከበበ ደረቅ የመሬት ክፍል በማያውያን ስልጣኔ እንደተገነባ ይታመናል። ቺቼን ኢትዛ ከኪነ ህንፃ ጥበቡ አንጻር ሲታይ ከሌሎች የማያውያን የመኖሪያ አካባቢ ሲነጻጸር የብዝሃነት ስብስብ ይታይበታል። ከተጽዕኖቹም አንዱ ቺቼን ኢትዛ ከሜሶ አሜሪካውያን ስልጣኔ ጋር ቀጥተኛ ግንኙነት ወይም የተለያዩ የንግድ ልውውጦች ነበሩት። ሁለተኛ ክረስት ዘ ሪዲመር ብራዚል። ለሰው ልጆች ኃጢአት ራሱን አሳልፎ በሰጠው ኢየሱስ ክርስቶስ መታሰቢያነት በደቡብ አሜሪካ የሚገኘው እጅግ አስደናቂና ልዩ ምልክት የሆነው ክረስት ዘ ሪዲመር በ1921 እንደ አውሮፓውያን አቆጣጠር በሪዮ በነበሩ የካቶሊክ አማኞች አማካኝነት በኮርኮቫዶ ተራራ ሪዮ ዴ ጀነሮ ማማዎች ላይ ለመገንባት ጽንሰ ሀሳቡን አቀረቡ። ይህ ሀሳባቸው ፍሬ አፍርቶ ሐውልቱን በ1922 ዓ ም በብራዚላውያን ፈረንሳውያንና ሮማውያን መሐንዲሶች የቅርጻ ቅርጽ ሠራተኞች ተጀመረ። ከ9 ዓመታት በኋላም በኦክቶበር 12 1931 ተጠናቆ ለህዝብ እይታ ክፍት ሆነዋል። አስደናቂው ሐውልት በ2008 እና በ2014 የመብረቅ አደጋ ቢደርስበትም በአነጋጋሪው የመንደስና ጥበቡ ምክንያት የከፋ ጉዳት ሳይደርስበት ቀርቷል። በአሁኑ ወቅት በየአመቱ ወደ 2 ሚሊዮን የሚጠጉ ሰዎች የሚጎበኙ ሲሆን ይህም የጎብኚዎችን ቀልብ ለመሳብ እጅግ ውድ ቅርስ እንዲሆን አድርጎታል። ሶስተኛ ዘኮሎዚየም፣ ጣሊያን። እንደ ትሪፕ አድቫይዘር ጥናት ከሆነ ይህ በሮም ከተማ አቅራቢያ የሚገኘው የሮማውያንን ጥንታዊ ስልጣኔ የሚያሳይ ግዙፍ ስታዲዮም መሳይ ቅርስ በአመት 7 ነጥብ አራት ሚሊዮን ጎብኚዎችን በማግኘት የዓለማችን ታዋቂው የቱሪስት መስህብ ለመሆን ችሏል። ኮሎዚየሙ ከኢየሱስ ክርስቶስ ውደት በኋላ በ72ኛውና በ80ኛው ኤዲ መካከል እንደተገነባ ይታመናል። በ81ኛውና በ96 ኤዲ መካከል ደግሞ የተወሰኑ ማሻሻያዎች ተደርገውበታል። ስታዲየም መሳይ ድንቅ ቅርስ በአንድ ጊዜ እስከ 65 ሺ ታዳሚዎችን የመያዝ አቅም ያለው በመሆኑ እስካሁን ድረስ ከተገነቡ አምፊቲያትሮች ትልቁ እንዲሆን አስችሎታል ቦታው በጥንት ጊዜ የተለያዩ ህዝባዊ ትዕይንቶች ማለትም የግላዲያተሮች ፍልሚያ አደን እንዲሁም የተለያዩ የውጊያ ቲያትሮች ይካሄዱበት ነበር የኋላ ኋላ ስፍራው ለመኖሪያ ክፍሎች ለመካነ መቃብርነት ና ለቤተ መንግስትነትም አገልግሎት ጭምር ሊውል ችሏል በመሬት መንቀጠቅጥና በልዩ ልዩ ጉዳዮች ጉዳት ቢደርስበትም ከ2000 ዓመታት በላይ ያስቆጠረው ቅርስ አሁንም ድረስ ድንቅ የሆነውን የሮማውያን ስልጣኔ ፍንትው አድርጎ የሚያሳይ የዓለማችን አንዱ ድንቅ ቅርስ ነው። አራተኛ ታላቁ የቻይና ግንብ ዘ ግሬት ወል ኦፍ ቻይና። ከክርስቶስ ልደት በፊት በሰባተኛው ክፍለ ዘመን የግንቡ የተወሰነው ክፍል እንደተገነባ የሚነገርለት ታላቁ የቻይና ግንብ ከምድራችን ዕድሜ የጠገብ ቅርሶች ውስጥ አንዱ ሲሆን አብዛኛው የግንቡ ክፍል ግን ከክርስቶስ ውልደት በኋላ በ1368 እና በ1644 ኤዲ መካከል በሚንግ ስሮ መንግስት እንደተገነባ ይነገርለታል። አብዛኛው የዓለም ህዝብ የግንቡን ጥቅም ወረራን ለመከላከል የተጠቀሙበት ዘዴ እንደሆነ ብቻ ቢያውቅም ታላቁ የቻይና ግንብ ግን ለመጓጓዣነት፣ ለንግድ እና የቻይናን ግዛት ለመለየት ይጠቀሙበት ነበር። ግንቡ ከ13171 ማይልስ በላይ ርዝመት አለው። ከታሪካዊነቱ አንጻር በሌላው ዓለም የማይታወቅ የነበረው የቻይና ግንብ አገሪቱ በ19ኛው ክፍለ ዘመን ወቅት የመጀመሪያውንና ሁለተኛውን የኦፖም ጦርነት ከተሸነፈች በኋላ ድንበሯን ለውጭ ጎብኚዎች በመክፈቷ ታላቁ ግንብ ዕውቁ የቱሪስት መስህብ እና መዳረሻ በመሆን የቻይናን የቱሪዝም ኢንዱስትሪ አነሳስቷል። ታሪካዊ ዳራው፣ ድንቅ የምህንድስና አሻራው ያለምንም የዓለምንም ጥርጥር የዓለማችን አንዱ አስደናቂ ቅርስ እንዲሆን አስችሎታል። አምስተኛ ማቹ ፒቹ፣ ፔሩ የማቹ ፒቹ ጥንታዊና ታሪካዊ ከተማ በፔሩቪያን አንዴስ ከፍተኛ ተራራ ላይ የተቆረቆረች ከተማ ናት። ከተማዋ በ1450 በኢንካ አገዛዝ ብትገነባም ከመቶ ዓመት ባነሰ ጊዜ ውስጥ ስፔኖች ፔሩን በወረሩበት ወቅት ሙሉ በሙሉ ባዶ እና የተተወች ከተማ ሆናለች። ማቹ ፒቹ የኢንካ ስርወ መንግሥት ገዢ ፓቹቲ ልዩ መቀመጫ እንደነበረች በስፋት ይታመናል። በዙሪያዋም የሚኖሩ ሰዎች የአገዛዙን መሪ ለማገልገልና ለመጠበቅ ብቻ እንደነበር ጥናቶች ያሳያሉ። የከተማውን ግንባታ ልዩ እና ድንቅ የሚያደርገው ያለምንም ማሽኖች እርዳታ ተጠርበው የተሰሩት ድንጋዮች የመሬት መንሸራተት፣ መሬት መንቀጥቀጥ እና ጎርፍን መቋቋም የሚችል የተረጋጋ ከተማን እንዲገነቡ መቻላቸው ነው። በአሁኑ ሰዓት በደቡብ አሜሪካ ካሉ የቱሪስት መዳረሻዎች በይበልጥ ተመራጭ የሆነችው የማቹ ፒቹ ከተማ ናት። ስድስተኛ፣ ፔትራ ዮርዳኖስ። በደቡባዊ ዮርዳኖስ ክፍል የምትገኘው የቀደምት ስልጣኔ ከተማዋ ከክርስቶስ ልደት በፊት 400 ዓመት እንዳስቆጠረች ቢነገርም በቦታውና በዙሪያው ባሉ አካባቢዎች ግን ከዛም ቀደም ብለው ሰፍረው የሚኖሩ ህዝቦች እንደነበሩ ጥናቶች ያሳያሉ። ስፍራው ለመካከለኛው ምስራቅ ዋና የንግድ መስመር ቅርብ በመሆኑ ናቢያትያኖች ሊመርጡ ችለዋል። ፔትራ በተደጋጋሚ ጊዜ ለወረራ የተጋለጠች ሲሆን ከክርስቶስ ውልደት በኋላ በ106 በሮማውያን አገዛዝ ስር ወድቃለች። ከዚህ ወረራ በኋላም ነበር ዋና የንግድ ማዕከልነቱ ያሽቆለቆለው። ይባስ ብሎም ከክርስቶስ ውልደት በኋላ 363 በደረሰባት የመሬት መንቀጥቀጥ ከተማዋ ከባድ ጉዳት ደርሶባታል። አብዛኛዎቹ ፎቆች እና በናባታውያን የተገነቡት የውሃ መቆጣጠሪያ ወይም አስተዳደሪያ ግንባታዎች ወድመዋል። የፔትራ ከተማ ከጠፋችበትና ከተቀበረችበት እንደ አውሮፓውያን አቆጣጠር በ1929 በብሪታንያውያን አርኪኦሎጂስቶች እና አጥኞች አማካኝነት ቦታውን በመቀየስ እና በመቆፈር ለማውጣት ተችሏል። በአስደናቂ የክነ ህንፃ ጥበቧና በጥንታዊነቷ በድጋሚ ለዓለም እይታ የበቃቸው የፔትራ ከተማ ከዓለም ወደር የለሽ ቅርሶች አንዷ መሆን ችላለች። ከተማዋ እንደ ኢንዲያና ጆንስ እና ላስት ክሩሴድ በተሰኙ ፊልሞች ላይ ተካታም ታይታለች። ሰባተኛ ታጅ መሃል፣ ህንድ እውቁ የታጅ መሃል ህንፃ እንደ አውሮፓውያን አቆጣጠር በ1632ና በ1643 መካከል እንደተገነባ ይታመናል። የሙጋሃል አጼ ሻንጃሃን በወሊድ ምክንያት ላጧቸው ሚስታቸው ሙምታዝ መሃል የመጨረሻ ማረፊያ እንዲሆን በማሰብ ያስገነቡት እጹብ ድንቅ የመቃብር ስፍራ የያዘ ህንፃ ነው። ከ22000 በላይ የጉልበት ሰራተኞች እና ከ1000 በላይ ዝሆኖች ለዚህ የአለማችን አስደናቂ ቅርስ ግንባታ እንደተሳተፉ ይናገራል። በ1657 ግንባታውን ካጠናቀቁ ከጥቂት ዓመታት በኋላ አፄ ሻንጃሃን ከልጃቸው በአንዱ የመንግሥት ግልበጣ ተደርጎባቸው ዙፋናቸውን ለቀው ለቁም ስር ተዳርገው ነበር። በ1966 ዓ ምትም ሕይወታቸው ሲያልፍ ለባለቤታቸው መታሰቢያነት ባስገነቡት ድንቅፃ ውስጥ ከሚስታቸው ጎን እንዲቀበሩ ተደርጓል። ታጅ ማሃል በየአመቱ በሚሊዮኖች የሚቆጠሩ ጎብኚዎች የሚያዩት የዓለም አስደማሚው ቅርስ ነው። የቻናላችን ቤተሰቦች ስለ አብሮነት ቆይታችሁ ከልብ እያመሰገን በቀጣይ ምን ይዘንላችሁ ብንቀርብ እንደምትወዱ በሀሳብ መስጫ ሳጥን ውስጥ በማስቀመጥ ሀሳብ አስተያየቶቻችሁን እንድትሰጡን እንላለን። ስለነበረን ቆይታ እናመሰግናለን። ሰናይ ጊዜ።